ውድ ጠለስ ሚዲያ ቤተሰቦች ሰላም፣ ጤና ይስጥልን። እንዴት ናችሁ? ደህና ናችሁ ወይ? በትናንትናው ዕለት መደበኛ ፕሮግራማችንን አላቀረብንም ነበር። ለዚህ ምክንያቱ ደግሞ ከአንጋፋው ጋዜጠኛ አዲሱ አበበ ጋር ቃለ መጠይቅ ነበረኝ። ጋሻ አዲሱ በጣም ማከብረው የምወደው ጋዜጠኛ እንደመሆኑ መጠን ለሁለተኛ ጊዜ በትናንትናው ዕለት ቆይታ አድርገናል። ስለዚህ የጋሻ አዲሱን ሚዲያ ወይም አዲሱን ሚዲያን ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ እያደረጋችሁ ቃለ መጠይቁን ትመለከቱት ትመለከቱ ዘንድ ጋብዛለሁ። ከዚህ ባለፈ ደግሞ በሌላ ፕሮግራም እና በሌላ ቻናል መምጣት አስበናል። ጠለስ ሚዲያ ጠለስ ኒውስ በሚል በሌላ ቻናል ለመምጣት አስበናል። አዳዲስ ፕሮግራሞችን የመረጃ የዜና ፕሮግራሞችን ይዘን ሌሎች ባለሙያዎችን ይጨማምረን መምጣት አስበናል። ያንንም ኦን ለማድረግ በሂደት ላይ ነው ያለ ነው። አይቲንክ፣ የኛው ቻናላችን ወይም ጠለስ ሚዲያ ሻሎባን ወይም ሪስትሪክት የተደረገ ይመስለኛል። ለአዳዲስ ቪወርስ እየደረሰ አይደለም ሰብስክራይብ ካደረጋችሁ ወገኖች ውጭ ኖቲፊኬሽን እንዲደርሳችሁ ኦን ካደረጋችሁ ወገኖቹ ጭላሉ አዳዲስ ቪዎርስ ተደራሽ እየሆነ አይደለም። እስኪ ሰብስክራይብ አድርጉት ቼክ እናርግስ። ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች እስኪ ሰብስክራይብ አድርጉ፣ ዝግጅታችንንም ላይክ፣ ሸር እያደረጋችሁ አጋሩ። የተደራሽነት መጠኑን ማወቅ ስለምንፈልግ ማለት ነው። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮች በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። ታዬ ደንዳን የተመለከተ አዲስ መረጃ ተልኮልን ከእዛው ከወደድ አካባቢ ተልኮልናል። ስለዚህ ያንን አቀርብላችኋለሁ። ወለ ወንድማለም ሰሞኑን ሆርን ኮንቨርሴሽን በተባለ ቻናል በአፋን ኦሮሞ እና በአማርኛ ተቀርጾ የወጣው የታዬ ደንዳ ቃለመጠይቅ የምኒልክ ፓላስ ውስጥ ያለው ንጉስ ቀውስ አድርጎታል ይላል የተላከልን መረጃ ጠቅላይ ሚኒስትሩ በኢትዮጵያውያን ዘንድ በመልካም የማይጠሩና በብዙ ወንጀሎች የሚጠረጠሩ ቢሆኑም ጀኔራል ሰዓረን፣ ጀኔራል ገዛኢ አበራን፣ ኢንጂነር ስመኘውን፣ ኮሚሽነር አባረ አዳቡን፣ አርቲስት ሀጫሉ ሁንዴሳንና በቲ ኡርጌሳን በመግደል የሚታመው ብለውም ከሰኔ 15 እስከ ጥቅምት 24 ያለውን የጥፋት ኦፕሬሽን በማቀናበርና በመምራት በአደባባይ የሚወነጀሉ ጠቅላይ ሚኒስትር የታዬ ደንድኣን እውነት ልክ እንደሌላው መረጃ ሐሜት ነው ብሎ በንቀት ሊያልፎ አልወደደም። ከዚህ ይልቅ ጠቅላይ ሚኒስተሩ ታየነናን የማርኩት እንደው ሃይማራይ ብሎ ሊያጠፈው ጥልቅ ጉድጓድ እየቆፈረ ነው ይላል የተላከል መረጃ። ይህ መረጃ ታዲያ በሰሚ ሰሚ እኔ ጋር የደረሰ ተራ መረጃ እንዳይመስል ታየ በሚዲያ ያወራው እውነት ጠቅላይ ሚኒስትሩ ላይ የፈጠረውን ሕመምና ቂም በቅርበት አይቸና መጪውን የአብይ ፕላን ተዳድቸን የምጽፍልህ የአብይ ቀጣይ ፕላን በሚዲያ መውጣቱ ሰውየውን ማስቆምና የታየን ህመም መቀነስ ከቻለ ብዬ ነው ይህንን ጽፌ ላኩል መመሰለ ታየደንዳ በአፋን ኦሮሞም ሆነ በአማርኛ ባደረገው ቃለ መጠይቅ ላይ ስለ አብይ ከተናገራቸው እውነቶች መካከል ለህዝብ ጆሮ አዲስ የሆነ ነገር አልተናገረም። ከዚያ ይልቅ አንዳንዶቹ ነገሮች መላመቶች ሲሆኑ፣ አንዳንዶቹ ደግሞ በተወሰነ የባዕድንና የወድድ ከፍተኛ አመራሮች በገሃድ የሚታወቁ እውነቶች ነበሩ። እነዚህ መላምቶች ግን ላመነበት ጉዳይ ሙያጭ በሆነውና በሀቀኝነቱና አካፋን አካፋ በማለቱ ብሎም ነጭ ነጩን በመብራቱ በሚታወቀው በአቶ ታዬ ደንድኣ አንደበት ሲነገሩ እኒያ መላምቶች እውነቶቹ ነው ቅቡልነት አገኙ ይላል። ለካ የሚወራውና የሚታማው ነገር ሁሉ እውነት ነበረ ተብሎ የታዬ ንግግር ቅቡልነትና ታማኝነት ያገኘው ደግሞ በአንድ ክልል ወይም በአንድ ብሔር ሳይሆን እንደ ሀገር ቃለመጠይቁን ባዳመጡ ዜጎች ጭምር መሆኑን ለማወቅ የታዬን ቃለመጠይቅ መሰረት በማድረግ የሚተነትኑትን ሚዲያዎችና ጋዜጠኞች ማየት ይበቃል። በሌላ መልኩ ደግሞ ታዬ የተወሰኑ የባደና ውድድ አመራሮች በአይናቸው አይተው ወይም በጆሮቸው ሰምተው አጃኢብ ያሉባቸውን ያብይ ኖሮች ለህይወታቸው ለስልጣናቸው፣ ለንብረታቸው፣ ለቤተሰቦቻቸው በማሰብ ልባቸው ውስጥ የቀበሯቸው ሚስጥሮች የተሻለ ታማኝነትና ተቀባይነት ባለው በአቶ ታዬ እንደበት መውጣቱ አብይን ቅጥል ሲያደርገው እኒያን አደርባይ አመራሮች ደግሞ ግልግል አድርጓቸዋል። እንዳም ሆኖ ታዲያ አብይን ያ ቀወሰው ታዬ የተባለ ሰው መልካም ስሜን አጠለሸብኝ ወይም ደግሞ አርቄ የቀበርኩትን ጥልቅ ሚስጥር ይፋ አደረገብኝ ብሎ ሳይሆን እንዴት በዚያ ደረጃ ደፈረኝ ብሎ ነው አብይ የተቃጠለው። ከለማ መገርሳ እስከ ገዱ አንዳርጋቸው፣ ከደመቀ መኮንን እስከ ንጉሱ ጥላሁን፣ ከከማል ገልቹ እስከ ዶክተር ይልቃል ድረስ ስንቱን አመራር ስሾምና ሳባርር እንዳልከረም አንዳንዶች ካባረርኳቸው በኋላ ባህር ማዶ እንኳን ሄደው በዚያ ልክ ያልተዳፈሩኝን ታዬ የሚባል ፍጥረት እንዴት በዚያ ደረጃ ተዳፈረኝ የሚል ነው ዋነኛው የአብይ ብስጭት። ከዚህ ባለፈ ደግሞ በጥቂት አመራሮች ዘንድ በገሃድ የሚታወቅ እውነት ቢሆንም እንደ ሕዝብና እንደ ሀገር ግን በመላምትና በሀሜት ደረጃ ሲጎሮ የኖሩትን ነውረኞችና ረመኔ ተግባሮች በታያ ነበት መወራታቸው ወደ እውነት እንዳሸጋገራቸው አብይ አህመድ ተረድቷል። በመሆኑም አብይ እኔ ስልጣን ላይ እስካለው ድረስ የአይነቱ ድፍረት መደገም የለበትም በሚል አቋም ታዬ ደንድኣን መቀጣጫ ሊያደርገው ወስኗል። ምንም እንኳን ታዬ በውስጡ ያለውን እውነት በሎ ቋንቋ ተናዞ ማስቀመጥ የፈለገው ዝቅ ሲል መናገርን የሚከለከል ስራት፣ ከፍ ሲል መኖርን የሚያስተጓጉል ህልፈት የመጣ መሆኑን ተረድቶና ነፃነቴንም ሆነ ህይወቴን ከማውጣቴ በፊት እውነቴን ለህዝብ ማድረስ ይገባኛል ብሎ ቢሆንም አብይ ግን ኦቦ ታዬን እንደነ ክርስቲያን ታደለ ዮሐንስ ባያለው በስራ ብቻ ሊቀጠው አልፈለገም። በአሁኑ ሰዓት ታዬ ደንድኣ ተፈጥሯዊ ሞት ቢያስተናግድ እንኳን ድፍን የኢትዮጵያ ህዝብ አብይን ያስገደለው ብሎ ማመኑ አይቀርም። አብይ አህመድ ግን ታዬ ደንድኣን ንቆ ከመተው ይልቅ እርምጃ መውሰዱ ጠቃሚ ነው ብሎ በማመኑ የተነሳ በቁሜ የገደለኝን ሰው በቁሙ ሳልገድለው ብቀር አይማረኝ አልምረውም ብሏል። በነውር የተጨማለቀውና በርካታ ወንጀል በመፈጸሙ የሚታወቀው አብይ አህመድ እንደ አይነቱ የታዬ ደንድኣ አካሄድ በሌሎች አመራሮች እንዳይደገም ሕግንና ምን ይሉኝን ተሻግሪ እርምጃ እንደምወስድ ማሳየት አለብኝ ብሎ ደምድሟል። ሊጎዳኝ የሞከረን ኃይል መቀመቅ ለመክተት ሕግም ሆነ ሕዝብ እንደማያግደኝ ማሳየት አለብኝ ብሎ ወስኗል። በዚህም ሳቢያ ታዬ ደንድኣን ያመልጥ ሲል ተገደለ በሚል ዜና ሕይወቱን ልቋጨው ወይስ በምግብ መርዤ ባልታወቀ ምክንያት ሞቶ ተገኘ ቢባል ይሻል ይሆን እያለ ሲያስብ ከከረመው በኋላ የተሻለ ሕጋዊ አማራጭ መፍጠር ግድ ብሎታል። በመሆኑ ብዙ ትችትና ነቀፋ ያመጣል በሚል ምክንያት ፈራ ተባ ያለ ያተራረመውን ህገወጥ የህግ ረቂቅ የአቶ ታዬ ደንድኣ ኢንተርቪው በወጣ ማግስት በንዴት መንፈስ ለፓርላማ አቅርቦ አስጥቆታል ይላል የደረሰ መረጃ። የመንግስትን ንብረት ማስመለስንና የሽብር ወንጀልን የሚመረምሩ አንደርከቨር መርማሪዎች ከግድያ ውጭ የትኛውንም አይነት አካላዊና ስነልቦናዊ ግፍ መፈጸም የሚችሉበትን ህግ አስጥቆ ጨርሷል። በቀጣይ ደግሞ ታዬ ደንድኣ ከተከሰሰባቸው ሶስት ክስቶች በተጨማሪ አዲስ የሽብርና የሙስና ክስ እንዲመሰረትበት አብይ አህመድ ትእዛዝ አስተላልፏል። ጠቅላይ ሚኒስትሩ ይህን ህግ ያጸደቀው በሽብር ወንጀል የሚከሰሱ ፖለቲከኞችን፣ ጋዜጠኞችን፣ የመብት ተሟጋቾችንና አንቂዎችን ከስርዓት ያለፈ ቅጣት ማስጸደቁን በመግለጽ ሳጥለጥ አድርጎ ኢትዮጵያውያንን ለመግዛት አስቦ ቢሆንም ይህን ህገወጥነት ህጋዊ ወንጀልና ሃላል የሚያደርገውን ህግ በአቶ ታዬ ደንድኣ ላይ ተግባራዊ ሊያደርገው አቅዷል። አቶ ታዬ በራሱ አንደበት እንደተናገረው ከዚህ በፊት በሙስና ሊከሱ ካሰቡ በኋላ መረጃቸው የተውትን ክስ በማንቀሳቀስ የዘረፍከውን ከሆን የት ነው የደበቅከው? ከሆነ ጋብረሄ የፈጸምከው ሽብር ድርጊት የትኛውን ነው? በሚል ጥያቄ ድጋሚ አብይ ብሎ ስሙን እንዳያነሳ ምላሱን ሊያስቆርጠውና ብዕር የሚጨብጥበትን ጥፍሩን ሊያስነቅለው፣ ጣቱን ሊያስቆርጠው፣ እንዳጠቃላይም በቁሙ የገደለውን ሰው በቁሙ ሊገለው አብይ አህመድ ወስኗል ይላል የደረሰ መረጃ። 2014 ሐምሌ ላይ የአማራ ክልል ልዩ ኃይል ሚሊሻው ሁሉ ከሱ ጋር ነበሩ። ነገር ግን ለፈርሳቸው ነው ብሎኛል። ከሱ ጋር እያሉ የአማራ ክልል ጦርነት እንዲፈጠር ተፈልጓል። ልዩ ኃይል ትጥቅ ፍታ አለ። ትጥቅ ፍታ ብቻ ሳይሆን ይፍረስ አለ። ኦሎ ሰደን ከትግራይ ጋር እርቅ ሲወርድ እና የቲዲኤፍ አባላት ትጥቃቸውን ባልፈቱበት ዛሬም ድረስ ታጥቆ ነው ያሉት የአማራ ክልል ፖሊስ ነው ልዩ ኃይል ነው እንጂ ፖሊስ ነው። የኦሮሚያ ክልልም ልዩ ኃይል ነው እንጂ ፖሊስ ነው። ትግራይ ክልል ግን ሰራዊት ነው ያለው፣ ከነ ትጥቁ ነው። እኔ ግጭት ከሰውየውና ከሰውየው ጋር በዋናነት አብይ ማለት አብይ ነው። ግን እሱ ትልቁ ጠላቴ ነው። ከዚህ በፊትም ሶስት ጊዜ ግድያ ሙከራ ተደርጎብኛል። ሶስቱም የተደረገው ጠባቂዎቹ ከተነሱ በኋላ ነው። ይህ የጭካኔ እርምጃው አብይ አህመድ በኦሮሚያ በኩል ቁጣ እንዳይቀሰቅስበትም የታዬ ደንድኣ ጥቃት እንዳ አጠቃላይ በኦሮሞ ሕዝብና ድርጅት ላይ የተፈጸመ እንጂ በእኔ ላይ የተሰነዘረ ከመሰላችሁ ተሳስታችኋል፣ የሚል ቅስቀሳ በአፈቀላጦቹ በኩል ጀምሯል። እኔም ይሄ መረጃ የደረሰኝ ታየን ከስርዓት በላቀ መንገድ መቅጣት በተመሳሳይ መልኩ ከሌሎች ኃይሎች ከሚመጣ የፕሮፓጋንዳ ጥቃት ድርጅታችንንም፣ አመራሩንም፣ ህዝባችንንም ይጠብቃል የሚለው ስብከት ተጋሪ ከሆኑ አመራሮች መካከል አንዱ በመሆኔ ነው ይላል። ከዚህ በፊት አቶ ታዬ በራሱ አንደበት ህወት ለሁለተኛ ጊዜ መከላከያ ጎብቶ ወደ አማራ ክልል መንቀሳቀሱ በተሰማ ማግስት አብይ ወደ አዳማ መጥቶ 2500 አመራር በተሰበሰበበት ህወሓት ከቆላ ተምቤን ወጥቶ ወደ አማራ ክልል እየመጣ ያለው እኔን አሸንፎ ከመሰላችሁ ተሳስታችኋል። ሆም ብዬ ነው ወደ አማራ ክልል እያስገባሁት ያለሁት፣ አማራው ጋር ደም እንዲቃባ፣ ወደፊት አብሮ መስራት ቀርቶ አብረው ለመነር እንዳያስቡ ሆን ብዬ ነው ጦርነቱን ገጥቼ እያመጣሁት ያለሁት ብሎ ሲለን ንግግሮ አስገርሞን፣ እንዴት ይህን ታደርጋለህ አልኩት እናለው። ከሰሞኑን ደግሞ ለእያንዳንዱ ተጽዕኖ አለው ተብሎ ለሚታሰብ የኦሮሚያ አመራር ታየ ደንዳ በህዝብና ድርጅታችን ላይ በፈጸመው ጥቃት በአዲሱ የምርመራ ሕግ ታየን ማቆላሸትና ማሰቃየት ለሌሎች በማስተማር ረገድ የሚኖረውን ፋይዳ እያነሳ መስበክ ጀምሯል እናም እንዲህ ያለውን አረመናዊ ስብከት እንደ ታየ ደንዳ በድፍረት ለመቃወም ባልደፍርም አረመናዊ ንግግሩና ተግባሩ የተጋለጠበት ጠቅላይ ሚኒስተር ሊፈጽመው ያሰበውን አረመናዊ ድርጊት ተፈጻሚ ከመሆኑ በፊት። ለሚዲያ ማብቃት አለብኝ በሚል አስተሳሰብ ይህን አጭር መረጃ ላደርስህ ወደድኩ፣ ይላል የመረጃ ምንጫችን። እና የመረጃ ምንጫችን ላደረሰን መረጃ እያመሰገን አቶ ታዬ ደንድኣ ኢንተርቪው በኦህዴድ አመራሮች ዘንድ ሁለት አይነት ስሜት መፍጠሩን የደረሰን መረጃ ያመለክታል። አንደኛው እንዲህ አይነት ሚስጢር የውስጥ ጉዳያችን ስለነበር በጭራሽ በአደባባይ ማውጣት አልነበረበትም። ከአፋን ኦሮሞም አልፎ በአማርኛ ቋንቋ መነገር ያለበት ጉዳይ አልነበረም። ለምን አብይ አህመድ የሚፈጽመው የብቻውን ፕሮጀክት ብቻ ሳይሆን የኦሮሞማንም ፕሮጀክት አብሮ እየሰራ ያለ መሪ ነው። ስለዚህ ይህ ጉዳይ በአማርኛ ለውጭ ኃይሎች መተላለፍ አልነበረበትም የሚል አቋም ሲይዙ፣ ሌሎቹ ደግሞ አብይ የፈጸመው ወንጀል ቀላል ነገር አይደለም። በሀገር ላይ ክደቅ ፈጽሟል። በወገን ላይ ክደቅ ፈጽሟል። ታየንና ደግሞ ለዛ ጉዳይ ተጠያቂ ያደረገው አብይ አህመድን ብቻ ነው። እኛም ከወንጀሉ ነፃ አድርጎናል። ስለዚህ ያንን ማድረጉ ተገቢ ነው። በዚህ መልኩ አብይ አህመድ እየቆመረ መቀጠል የለበትም፣ የሚል አቋም እንዲያዙ መረጃዎች አመላክተዋል። ከዚህ ባለፈ በነገራችን ላይ የሰሜን ኢትዮጵያ ኃይሎች ተባብረው ወደ አራት ኪሎ ይመጣሉ የሚል ስጋት በኦህዴድ ሰፈር እየተቀነቀነ ያለበት ሁኔታ ነው ያለው። ሶ የሰሜን ኃይሎች ተባብረው ከመጡ አብይ አህመድን በጊዜ ገለል አድርገን ሌላ ጥገናዊ ለውጥ መስራት መቻል አለበት በማለት አብይ አህመድ ላይ ያተኮረ ዘመቻ እንዲከፈት ጥረት እያደረጉ ነው ይላል ሌላው መረጃ አይታችሁ ከሆነ የኦሮሞ ፖለቲከኞች አብዛኛው እነ ሽመልስ አብድሳን ራሱ አይነኳቸውም። ዋነኛ ትኩረታቸው ማን ጋ ነው ካላችሁ፣ አብይ አህመድ ጋር ነው። ስለዚህ ይህን ሰውዬ በባሌም በቦሌም ብለን ስላበቃ ስለከሸፈ ከዚህ በኋላ እኛ ለምናሳካው ዓላማ ጉዳት እንጂ ጥቅም ስለሌለው ይህን ሰውዬ ገለል ለማድረግ አለብን ገለል ማድረግ አለብን በማለት ወደ እሑድ አካባቢ ምክክር መደረጉን እነዚሁ መረጃዎች አመላክተዋል። አብይ አህመድን ጉዳዩ ገብቶታል፣ ጉዳዩ ገብቶታል። ይህ ዘመቻ በአማራዎች በኩል በሰሜን ኃይሎች በኩል መከፈቱ እኔ ላይ ያተኮረ ዘመቻ መከፈቱ የሚገርም ጉዳይ አይደለም። ግን በኦሮሞ አክቲቪስቶች፣ ፖለቲከኞች፣ ሚዲያዎች በኩል እኔ ላይ ሰፊ ዘመቻ እንዲከፈት ያደረጋችሁት እናንተ ናችሁ በማለት ኦድዶችን እንደተናገራቸውና እንዳስጠነቀቃቸውም ሰምተናል። እስካሁን ድረስ ከሰራሁት ስራ መካከል እናንተ ያልደገፋችሁት አምነን በጋራ ያልሰራ ነው ያልከወንው ነገር ባይኖርም ወንብላችሁ እኔ ላይ ያነጣጠረ ዘመቻ እያስከፈታችሁብኝ ነው። ሰው እኔን ገለል አድርጋችሁና ጥገናዊ ለውጥ ሰርታችሁ መሻገር አስባችሁ ከሆነ አብረን እንወድቃታለን እንጂ ብቻዬንም መውደቅ እንዳይመስላችሁ በማለት አብይ አህመድ ላስጠነቀቃቸው የደረሰን መረጃ ያመለክታል።